ሰላም ውድ ቻናል ቤተሰቦች፣ የመካከለኛው ምስራቅ ቀውስ ዛሬም ዓለምን እያነጋገረ ይገኛል። አንዷንዱን እየፈረጀ የሚወሰዱ ጥቃቶችም እንዲሁ ቀጥለዋል። በሁለቱ ሀገራት መካከል የኃይል የበላይነት ለመውሰድ የሚደረግ ሽኩቻ ከሁለቱ ሀገራት አልፎ ለመለው ዓለም ጦሱ እየተረፈ ነው። በእነዚህ ሀገራት ግጭት ኢትዮጵያ ትልቅ ችግር ከፊቷ ተደቅሯል እየተባለ ነው። እስከ መጨረሻው ከቆያችሁ ሙሉ መረጃውን ታገኙታላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዳይደረሳ። አሁን ወደ መረጃው። እስራኤል የፈጸመችውን ጥቃት ተከትሎ ኢራን አጻፋዊ ሚሳይሎችን ያስወነጨፈችበት የሁለቱ ሀገራት ፍጥጫ ሁለት ቀኑን ይዟል። እስራኤል በድጋሚ አርብ ምሽት በፈጸመችው ጥቃት በርካታ ኢላማዎችን መምታቷን አስታውቃለች። በቴህራን የመኖሪያ ህንፃ ላይ በተፈጸመ ጥቃት ሀያ ህጻናትን ጨምሮ ስልሳ ሰዎች መሞታቸውን የኢራን መንግስት ሚዲያ ዘግበዋል። በኢራን አጻፋዊ የሚሳይል ጥቃቶች ሶስት ሰዎች ሲገደሉ በርካቶች መቁሰላቸውን ባለስልጣናቱ ተናግረዋል። የኢራንና የእስራኤል ጦርነት ተባብሶ ቀጥሏል። ኢራን በእስራኤል ላይ የድሮና የሚሳይል ጥቃት ስትፈጽም በዋነኛነት ሀይፋ እንዲሁም ቴል አቪቭ ኢላማ ተደርገዋል። እስራኤል በበኩሏ በኢራን ዋና ከተማ ቴህራን የሚገኙ ኢላማዎች ላይ ጥቃት እየሰነዘረች መሆኑ ተገልጿል። በቴህራን የነዳጅ ማከማቻ ኢላማ ያደረገ ጥቃት ተፈጽሞ ከፍተኛ እሳት በስፍራው መነሳቱ ተዘግቧል። በሌላ በኩል ኢራን በዓለም ትልቁ የጋዝ ማምረቻ በእስራኤል ጥቃት ምክንያት በከፊል ስራ ማቆሙን ገልጻለች። አሜሪካ ወደ ግጭቱ እንድትገባ ከተደረገች ሁኔታው በበለጠ ሊያገረሽ ይችላልም ተብሏል። በሌላ መንገድ ደግሞ ኢራን ሚሳኤሎችን የምታስወነጭፍ ከሆነ መዲናዋ ቴህራን ትቃጠላለች ሲሉ የእስራኤል የመከላከያ ሚኒስተር ካትዝ አስጠንቅቀዋል። የእስራኤል መከላከያ ኃይል ዘጠኝ የኢራን የኒውክሌር ሳይንቲስቶችንና ባለሙያዎችን ገድያለሁ ብሏል። ጦሩ ሐሙስ ለአርብ አጥቢያ በፈጸመው ተከታታይ ጥቃት የገደላቸው የኒውክሌር ሳይንቲስቶች ስድስት ናቸው ብሎ ነበር። በተመሳሳይ ኢራን በእስራኤል ላይ እየወሰደች ያለችውን አጸፋዊ እርምጃ ለማስቆም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም እስራኤልን የሚያግዙ ከሆነ በቀጠናው የሚገኙ የጦር ሰፈሮቻቸውን ኢላማ እንደምታደርግ ማስጠንቀቋን የኢራን የመንግስት ሚዲያዎች ዘግበዋል። ከዚህ ጋር በተያያዘ የእነዚህ ሀገራት የጦር ሰፈሮች በጅቡቲ ወደብ ተከማችተው የሚገኙ በመሆኑ የኢራን እርምጃ እውን የሚሆን ከሆነ ኢትዮጵያ ሁሉ ነገሯ ከውጭ ወደ ሀገር ቤት የምታስገባበት የጅቡቲ ወደብ ብቻ በመሆኑ ቀዳሚ የችግሩ ገፈት ቀማሽ ሀገር ሳትሆን አትቀርም እየተባለ ነው። እንግሊዝ፣ ፈረንሳይና አሜሪካ በጅቡቲ የራሳቸው የጦር ሰፈር ያላቸው ሲሆን ኢራን ለእስራኤል በግልጽ ወግኖ የሚቆም ሀገር ካለ እርምጃዬ በእነዚህ ሀገራት የጦር ሰፈሮች ላይ ይሆናል ስትል የዛተች ሲሆን አንዱ ሌላኛውን እየጎተተ የውስጥ ችግሩ ያላነሳት ኢትዮጵያ ሌላ ውስብስብ ችግር ውስጥ ልትገባ ትችል ይሆን? ከሌላ ዜና የዝንጀሮ ፈንጣጣ ወይም ኤምፖክስ በኢትዮጵያ ኦሮሚያ ክልል ሞያሌ ለመጀመሪያ ጊዜ ከተከሰተ ወዲህ በሽታው ወደ መሀል ሀገር እየተዛመተ መሆኑ ተገልጿል። ባለፈው ሳምንት በአማራ ክልል በባህር ዳር ከተማ አቅራቢያ ዘንዘልማና በመተማ ከተማ ኬዙ መከሰቱ የተገለጸ ሲሆን በሽታው ቀድሞ በተገኘበት በኦሮሚያ ክልል በጠቅላላው ዘጠኝ ኬዞች ተመዝግበዋል ተብሏል። ከዘጠኙ ኬዞች አምስቱ ሞያሌ ሁለቱ ጅማ ቀሪ ሁለቱ በነቀምቴ ከተማ የተገኙ ሲሆን ከተያዙት ሰዎች መካከል አገግመው የተመለሱ እንዳሉና በክትትል ላይ ያሉ እንዳሉም ተገልጿል። ክትትል ላይ ያሉት ታመው ሳይሆን ቆዳ ላይ የሚታዩ ምልክቶች ስላሏቸው ነው የተባለ ሲሆን ከዛ በዘለለ ሲስተም የሚያስቸግሩ ምልክቶች የሏቸውም ተብሏል። ወደ ሌሎቹ እንዲያስተላልፉ ለብቻቸው ሆነው ሕክምናና ትምህርት እየተሰጣቸው ነው የተባለ ሲሆን በክልሉ ለምርመራ ከመቶ በላይ ናሙናዎች ከጅማ ከነቀምት ከሸዋ ከምዕራብ ሸዋና ከሀረርጌ እንደመጡ የተገለጸ፣ ናሙናዎቹ ብዙዎቹ ተመርምረው ኔጌቲቭ ናቸው የተባለ ሲሆን ከትላንት በስቲያ ብቻ ወደ 28 ናሙና ተመርምሮ ከአንድ ኬዝ ውጭ 27ቱ ኔጌቲቭ ሆነዋል ተብሏል። ጤና ሚኒስተር ይፋ ባደረገው መረጃ መሰረት በአጠቃላይ በኢትዮጵያ በኤምፖክስ የተያዙ ኬዞች ቁጥር 19 ደርሷል ተብሏል።